በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰኔ ጎልጎታ እናታችን ቅድስት ድንግል ማርያም ወላዲታ አምላክ ጎልጎታ ላይ ሆና የጸለየችው ጸሎት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇ የወዳጇ ቸርነት ከሁላችን ጋር ይኖርና ለዘላለሙ አሜን። አምላክን የወለደች በውስጥ በአፋ ንጽሕት የምትሆኑ የብርሃን እናቱ እመቤታችን እግዚተነ ማርያም በሰኔ 21 ቀን በጎልጎታ የሆውም የጌታችን መድኃኒታችን ኢየሱስ ክርስቶስ መቃነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ፣ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ፣ ሰውን ለማዳን ስትል በፈቃድህ ከኔ ተወልደህ ጥቦቼንም ጠብተ በግዕዘ ሕፃናት ብታድቅ ሰማይና ምድር አይቻሉም፣ እኮን የዓለም ዳርቻዎች አይወስኑም። ምድርም ልትሸከምህ አትችልም። ቀላያትና አብርህትም ከጥልቀታቸው የተነሳ የክረምት ማይበል በእልፍኝ አይመሉ። ኃይላት መላእክት ቢሆን ወደ አንተ ሊቀርቡ አይቻሉም። አቤቱ እኔን እናትን እና አገልጋይን የምሆነ በማኅፀኔ ዘጠኝ ወር ከአምስት ቀን ተሸክሜያለሁና ጡቶቼን አራት ዓመት እየጠባ አድጋልና ሄሮድስ በምቀኝነት ሊገልህ በፈለገም ጊዜ አንተን በጀርባ ያዝዬ አራት ዓመት ከአንዱ አገር ወደ አንዱ አገር ተሰድጃለሁና አቤቱ ጌታዬና አምላኬ ክርስቶስ ሆይ ጸሎት የልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገ ዘጠኝ ወር ከአምስት ቀን የተሸከምኩን አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደኔን ስለ አንተም የደረሰብኝ ጭንቀትና መካራ ረሃብና ጥባስም የለመነህን ለደጋጎች ለጻድቃኖች አይደለም በዚህ ዓለም ሳሉ ስምህን ለሚጠሩ መታሰብ ያህል ለሚያደርጉ አማላጅነትን ለሚተማመኑ ሀጥንም ነው እንጂ። አቤቱ ጸሎቴንና ልመናዬን ሰማኝ ከአንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦና ዓይን ሐሳብ ትፈጽምልኝ ዘንድ በዚህ ሌሊት በዚህ ሰዓት አሥራ ሁለት የብርሃን መላእክት ሁለት የቅርታ መላእክት 24 የምረት መላእክት ከእኔ ጋር በመቆም ደሞ የልቦና ዓይን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻውን የቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብር በባህሪ በአባት ቃል ኪዳን ትገባል ዘንድ ማልዳለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮችና ኮረብቶች፣ ሰውና መላእክት፣ ጨረቃ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባል ዘንድ ማልዳለሁ። ልጄ ወዳጄ ሆይ የአብ የባህሪ ሕይወትህ የሆነ የአብ የተገኘ የአንተም የባህሪ የሕይወትን ከሆነ ከአንተ ጋር የተስተካከለ ጰራቅሊጦስ መንፈስ ቅዱስ የኮከብ መውጣት በፊት በአንተ ጋር በነበረ አሁንም ያለ ለዘላለሙ የሚኖር በአብና በወልድ በመንፈስ ቅዱስ ቃል ኪዳን ትገባል ይዘን ማልዳሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ሊወስኑት የማይቻላቸው አንተን ዘጠኝ ወር ከአምስት ቀን በተሸከመችህም ሀይፀኔ የቃል ኪዳን ትገባል ይዘን ማልዳሃለሁ። ልጄ ወዳጅ ሆይ አራት ዓመት ወተታቸውን እየጠባ እየተመገብ ከ ባሳደግኩ ሁለቱ ጡቶች የቃል ኪዳን ትገባል ዘንድ እማለድሃለሁ። ልጄ ወዳጅ ሆይ እለ ብዙኃት አይንቲሆሙ በተባሉ ጾርተ መንበርህ ኪሩቤሎ በፍርሃትና በራአድ እየተንቀጠቀጡ መንበርህን የሚሸከሙ አንተን ባዘለች ጀርባ የቃል ኪዳን ትገባል ዘንድ እማለድሃለሁ። ልጄ ወዳጅ ሆይ ከርጉም ሄሮዶስ ፊት ሸሽተህ ወደ ግብጽ አካባቢ እስክንድሪያ ድረስ በደረሰብን ደሞ ረሃብና ጥን ደሞ ቃል ኪዳን ትገባልኝ ዘን ማልዳለሁ። ልጅ ወዳጆ ወይ አንተን ይገድሉሃል እያልኩ ሳስብ ከአይኖች እንደ ጠልውሃ እየፈሰሱ በክብርት ሥጋህ ላይ ደሞ በወረዱት እንባዎች ቃል ኪዳን ትገባልኝ ዘን ማልዳለሁ። ልጅ ወዳጆ ወይ ምን ምን ሊቀርቡ የማይቻልም አንተን በሳሙ ከንፈሮች ቃል ኪዳን ትገባልኝ ዘን ማልዳለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ቃል በተነጋገሩ አንደበቴ ሱራፌል ኪሩቤል ድምፅህን ሰምጠው ጸንተው ለመቆም በማይቻላቸው ጦማት ቃላትህን በሰሙ ጆሮች 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮች የቃል ኪዳን ትገባልህ ይዘን ዘንድ አለው። ልጄ ወዳጄ ሆይ ልብሱ ሳት እንዲሁ እሳት እየተባልክ የምትመሰገን አንተ እሳት መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልአከ መልአከ ምክርህ በሆነው ልጄ ወዳጄ ሆይ መልአከ ምክርህ በሆነው በቅዱስ ሚካኤል አንተን በክብርህ ወልድ ዘንድ የመወለድህን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ሥልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ የሰላምና የድህንነት መልአክ በሆነ በቅዱስ ሩፋኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ያዘኑትን የሚያረጋጋ በሰዳካኤል መልአክ ጻድቅና ትሑት በሆነ በሰላታኤል መልአክ ቃል ኪዳን ትገባልኝ ዘንድ ልጄ ወዳጄ ሆይ ዙፋኑን በሚሸከሙ በአርባቱ እንስሳ ኪሩዌል ቅዱስ ቅዱስ ቅዱስ እግዚአብሔር እያሉ አኗኗርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ቃል ኪዳን ትገባል ይዘን እማለድሃለሁ። ልጄ ወዳጄ ሆይ ተልዕኳቸውን ለማፋጠን በሚፋጠኑ በ99 ነገደ መላእክት ቃል ኪዳን ትገባል ይዘን ልጄ ወዳጄ ሆይ እልፍኖ ነው በፊትህ በሚቆሙ እልፍኖ በኋላ በሚቆሙ እልፍኖ በቀኝህ በሚቆሙ እልፍኖ በግርሃ በሚቆሙ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበርህ ዙሪያ በሚቆሙ እልፍ አይላፍ ትጉሃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመና ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት፣ ሳታን መላእክት ቃል ኪዳን ትገባል ዘንድ ማልዳለሁ። ስለመሰከረው በአብ ቃል ኪዳን ትገባል ዘንድ መስም ማልዳለሁ። ልጄ ወዳጄ ሆይ በተቸነከሩት እጆችህና ከእግሮችህ ቅዱሳን ስጋና በክብር ደምህ ቃል ኪዳን ትገባል ዘንድ ማልዳለሁ። ወዳጄ ተራሮችን እና ኮረብቶችን ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊን መላእክት እሳታዊን መላእክት ቃል ኪዳን ትገባልህ ዘንድ ማልዳሃለሁ። ስለመሰከረው በአብ ቃል ኪዳን ትገባል ዘንድ ማልዳሃለሁ። ልጄ ወዳጅ ሆይ በተቸነከሩት እጆችና እግሮች በቅዱስ ስጋህና በክብር ደም ቃል ኪዳን ትገባልህ ዘንድ ማልዳሃለሁ። ልጄ ወዳጀ ወይ ለሰው ስትል ደግሞ ተቀበልከ መከራና ሞት ቃል ኪዳን ትገባሊዘን ማለዳለሁ። ልጄ ወዳጀ ወይ ሶስት ለይትና ሶስት ማይልት በከርስ መቃብር ባደርክበት ቃል ኪዳን ትገባሊዘን ማለዳለሁ። ልጄ ወዳጀው አዳምና ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባሊዘን ማለዳለሁ። ልጄ ወዳጀ ወይ ሙስና መቃብርን አጥፍተ በሦስተኛው ቀን ከሙታን ተለይተ በመነሳት በታላቅ ምስጋና ወደ ሰማይ በማረግህ ቃል ኪዳን ትገባልኝ ዘንድ ማልዳሃለሁ። ልጄ ወዳጅ ሆይ ይህን ዓለም ለማሳለፍ ዳግመኛ በምትመጣበት ነበልባላዊ ሰዓት በሚጋረድ ፍጹም በሆነ በአርያው ማደሪያ ቃል ኪዳን ትገባልኝ ዘንድ ማልዳሃለሁ። ልጄ ወዳጅ ሆይ በማይሻረው መንግስት፣ በማያልፈው ዘመንህ ጉድለት በሌለበት የደስታውን ዝቅ ከፍ በሌለበት መንበር ቃል ኪዳን ትገባል ዘንድ ማልድሃለሁ፣ ልጄ ወዳጄ ሆይ። ፄቃና ሴቃ በተባሉ ስሞች ቃል ኪዳን ትገባል ዘንድ ማልድሃለሁ፣ ልጄ ወዳጄ ሆይ። ጠላትን በሚያቸንፍ በኢያኤል በጠላት በማይጠቃ በታዳኤል ስምህ ቃል ኪዳን ትገባል ዘንድ ማልድሃለሁ፣ ልጄ ወዳጄ ሆይ። ለመናገር በማይቻል ህቡ ስምህ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ ማለዳሃለሁ። ልጄ ወዳጄ ሆይ ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀልህ ቃል ኪዳን ትገባልኝ ዘንድ ማለዳሃለሁ። ልጄ ወዳጆ ሆይ ከኔ ጋር ቆመህ የልቦናዬን ትፈጸምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳት መናፍስት ስልጣን ተሽሮ የጨለመ ኃይል ከሁሉ ቦታ እንደ ሰም ቀልጦም እንደዋ ውሃ ፈሶ ይቀርዘን ጣዖታት ተደምሰሰው የጣዖታት ቦታና አዳራሽ ተመዝብረው ተቀጥቀጠ የተፉዘን ማለድሃለሁ። እኛ በዚህ ጸሎት ለሚተማመኑት ከኀጢአት ማሰሪያ ሰማያዊ በሆነ በአባት ሥልጣን ማያው በሚሆን በአንተ ሥልጣን የኀጢአት ስር ተቆራርጦ ይጣል ነፍሱን ከሥጋው የሚለይ ስው ነበልባ ላይ በሆነ በመንፈስ ቅዱስን ቃል የተፈተኑና ነጻ የወጡ ይሆን ዘንድ ደግሞ እማጸንሃለሁ። ልጄ ወዳጄ ወይ ጸሎቴን ነፍሱን ከስጋው ዳግመኛ በዚች ጸሎት የሚተማመኑትን ከኀጢአት ማሰሪያ ሰማያዊ በሆነ አባተ ስልጣን ማያ በሚሆን በአንተ ስልጣን የኀጢአትን ስርየት ተቆራርጠው ይጥል ነፍሱን ከስጋው የሚለይ ስውን ነበልባላዊ በሆነ በመንፈስ ቅዱስ ስም ቃል የተፈቱ እና ነጻ የወጡ የሆን ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴና ልመናዬን ሰምተ ወደ እኔ ትመጣ ዘንድ ለምናሃለሁ። ከማርና ከወተት ይልቅ ስሟ ጣፋጭ የሆነው አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንዲህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ውስጥ ተሰነጣጠቁ፣ መቃብራትና የተዘጉት በሮች ተከፈቱ። በዚህ ጊዜ ዘጠና ዘጠኝ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራና በቀኝ ቆሙ። ጌታ ኢየሱስ ክርስቶስ ከፀሐይና ከጨረቃ ሰባት እጅ የሚያበሩ አራቱ ብርሃናትና ከፊቱ እና ከኋላው እያበሩ እልፍ አይላፍ ወትእልፊት አይላፍ መላእክት በግራና በቀኝ ተሰልፈው ወረዱ። እመቤታችን ማርያም በዚህ ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማ አደነቀች። ጌታ ኢየሱስ ክርስቶስ ሆይ እናቱ ማርያምን እንዲህ ያስደንቅሻልን? ዘጠኝ ወር ከአምስት ቀን በማሕፀንሽ የተሸከምሽኝ አይደለምን? አላት ድርክት መርገም እንዲህ ስትልመለሰችለት ቀንሞስ በዚያ ኳን አላየሁም የሰውን ሥጋ ለብሰህ ለብሰ በማሕፀን የተሸከምኩ እንጂ፣ ዛሬ ግን እጅግ የሚያስደነግጥና የሚያስፈራ በመለኮት ግርማየው። ጌታችን መለሰ እንዲህ አላት እናቴ ወዳጄ ወይ ዘጠኝ ወር ከአምስት ቀን በማሕፀንሽ የተሸከምሽኝ በጀርባሽ ያዘልሽን ከማይረ ከሰኮር ይልቅ የሚጣፍጥ ከበረድ የነጻ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠጣሽ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆም የለመን የለመንሽውን ሁሉ የምትሽውንም ደግሞ ፈጽምልሻለሁና፣ ብርክት መርገመ ስጋ መርገመ ነፍስ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል ጠል መለሰችለት ልጄ ወዳጆ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተነህ እና እምነቴን በአንተ ላይ ነው። ገና በእናቴ ማኅፀን ሳለው አንተ ጠበቅከኝ አጸናኝም። ሁልጊዜም መታሰቢያዬን አለኝታዬ አንተ ነህና፣ በኋለኛውም ዘመን ትንቢት ሲፈጸም ሰዓት ሲደርስ በአንተ ፍቃድ፣ በአባተ ፍቃድ፣ ማሕያዊ በሚሆነ መንፈስ ቅዱስ ፍቃድ ከእኔ ተወልደሃልና ጸሎቴንና ልመናዬን ስማኝ የአንደበቴን ቃል አደመጠ። እኔ ወላጅናት ማርያም የምነግረን ሁሉ መታሰቢያን ለሚያደርጉ በስሜ ቤተ ክርስቲያን ለሚሠሩ አንተ የብርሃን ማይደር አዘጋጀላቸው። አቤቱ ስለ እኔ ታረዘውን ያለበሰ በሰው እጅ ያልተሰራውን እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ በእኔ ስም በሽተኛውን የጎበኘ የጠየቀ በቸርነትህና በይቅርትህ ጎበኘው። አቤቱ ስለ ስሜ ብሎ ለተራብ ያበላውን የህይወት እንጀራዬ አብላው ሰማይ በሆነ ማዕድ አስቀምጠው ለተጠማ ያጠጣውን ከኤዶም ገነት ከሚፈሰው የህይወትን ውሃ ጠጣው አቤቱ ስለ እኔ ስም ያዘነውን ያረጋጋ ነፍሱ ከሥጋው በምትለይበት ጊዜ አጽናናው ያዘነውን የተከዘውን ያስደስተና ያጽናና ስለ ስሜ ብለህ ደግሞ አስደስተው እድል ፈንታውን ከዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ አሰኘው ከቅዱሳን ጋርም ደሞ አድርገው። አቤቱ ምስጋናዬን የሚናገሩትን መጽሐፍን የጻፈ ያልጻፈ በእኔ ስምም የጸለ ሰማይ በሆነ አንድ ብርሃን ስሙን ጻፈው። በጸሎቱ ተማምነው ይህን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበው አይን ያላየውን ጀሮ ያልሰማው መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምን ሁሉ ከሲኦል ሞት ነፃ የወጡ ይሆን ዘንድ ለምንሃለሁ ማለድሃለሁ። አስበ መታሰቢያን ያደረገ ዝክሬን የዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግኑንና የሚዘምሩትን አቤቱ ዝማሬ መላእክትን አሰማቸው። ጌታችን ይህን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸውን የብርሃንን ቦታ አዘጋጀለታለሁ። በመንግሥተ ሰማያት ንጹሕ ማደሪያ ሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከማ አልፎ ዓለም በሞት በተለየ ጊዜ መሪር በሆነ የሞት ጽዋ አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። እርኩሳን መናፍስት በተከራከሩት ጊዜ እኔ እታደገዋለሁ። በችግሩ ጊዜም ደግሞ ደርስለታለሁ። ዳግመኛም በስምሽ ለታረዘ፣ ለተራቆተ ያለበሰ በእኔ እጅ ያልተፈተለ እና ያልተሰራ እግሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል አቀናጀዋለሁ። ስለ አንቺ ብሎ ከዕለተ ጉር ስለ ተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወትን እንጀራ አበለዋለሁ። ለተጠማ ያጠጣ ከማዕር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወትን ውሃ አጠጥቷአለሁ። በስምሽ ያዘነውን ያረጋጋ ሐዘን እና ችግር በደረበሰበት ጊዜ እኔ ያረጋጓአለሁ። በልቡ ያዘነውን የተከዘውን ያስደስትህ፣ ስለ ስምሽ ብዬ በሰማያዊ አባቴና ፊት ደስ አሰኟአለሁ። የምስጋና መጽሐፍ ሽን የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፏለሁ። ስለ አንቺ መብራት፣ ዘይት፣ ዕጣንም ለቤተ ክርስቲያን መብአ የሰጠ እኔ ከፀሐይ ጨረቃ ይልቅ ሰባት እጅ የሚያበራ መብራትን በመንግሥተ ሰማያት አበራለታለሁ። ንጹሕ ማእዛ ዕጣንም የሰጠ ማእዛ ሽታውን እንደ መላእክት ማእዛ አድርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስም ያገኛለን። ይህ መጽሐፍ ባለበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተላ ደስታ፣ ረድኤት፣ በረከት ይሁን። ስምሽ በተጠራበት ስዕልሽን ባለበት በስምሽን በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም፤ በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ይቺ መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስት፣ የቀትር አጋንንት ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በመዓልት በእሾ መወጋት ቢሆን በእንቅፋት የሚመሰሉ በምግብ ማሳነቅ ወይም በውኃ ትንታ የሚመሰሉ በስካርና በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ህመም ወይም በሆድ ቁርጠት የሚመሰሉ በንዳድ በወባ በሚያንቀጥቀጥ የሚመሰሉ በባህሪና በየብስ በእንጨት በድንጋይ የሚመሰሉ በእሳትና በድን የሚመሰሉ በፍቅርና በሰላም ወይም ደግሞ በጠል የሚመሰሉ ቆይትና በአጽዋት የሚመሰሉ ከፀሐይ ሀሩ ወይም በቁርና በአምዳይ በውርጭ በነፋስ ንጹስ ተኃይል ወይም በውሻ መነከስ የሚመሰሉ በእፍኝት መነደፍ ቢሆን በእሳት መቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃን የሚመሰሉ እነዚህ ሁሉ አይቀርቡም። ይህንን መጽሐፍ በንጹህ ሕሊና በቅን ልቦና የያዘ የቡዳ አይን አያስፈራውም። ይህ መጽሐፍ በሚጸለይበት ቦታ ሁሉ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊት የቀን የዱር አራዊቶች፣ የሚታየው የማይታየው፣ በረድ ኩብኩባን በጣም ቢሆን ሊቀርቡ አይችሉም። ከብቶችም ቢታመሙ ይህን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህን መጽሐፍ በንጽህና የሚይዝ ሁሉ ከደዌ አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ኃጢአትን ቢኖርበት ይሰረይለታል። ደዌ ለሞት የሚታዘዝ ቢሆን እንኳ እኔ ያስቀድም መላእክት ብርሃንን እልክለታለሁ። ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጸዋጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚህ አስፈሪ በሆነ ሰዓት እደርስለታለሁ። እኔና የባሕሪ አባቴ አብ የባሕሪ ሕይወት የሰውነትን መንፈስ ቅዱስ የእውነት መንፈስ ቅዱስ በራቅሊጦ ዘር እሱ እንመጣለን። ዐሥራ ሁለት ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጠናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቱ መብረቀ የመሰለ የእሳት ሰረገላ ሁነን ይህን መጽሐፍ ጸሎት የያዘውን ሰው ቀበለው ዘንድ እስከ አምስተኛው ሰማይ ደረስ እንወርዳለን። በረረት ያቅፍ ባሕረ እሳትን አሻግሯለሁ፣ ወደ መንበረ መንግሥቴም አቀርበዋለሁ። መንፈሳውያን የመላእክት አለቆች በአዩት ጊዜ ደስ ይላቸዋል። ይህን ጸሎት በንጽሕና እየጸል የያዘ ሰው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተናገረውን አልሰማሽንም መቶ በጎች ያሉት ሰው ከመቶ አንዷ ብትጠፋበት ዘጠና ዘጠኝን ዱር ትቶ የጠፋችውን በግ ሊፈልግ እንደሄደ በአገኛት ጊዜ በትከሻው ተሸክሞ ካልጠፉት ከዘጠና ዘጠኝ ነገደ ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባለንጀሮችንም ደግሞ ጎረቤቶችን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ እንዳላቸው እውነት እውነት እላችኋለሁ ንስሐ ከማይገባ ጻድቀ ይልቅ ንስሐ በሚገባ አንድ ኃጥ ሰው በሰማያት ታላቅ ደስታ እንደሚደረግ፣ ሁለተኛም ይህን መጽሐፍ የሚደግምና የሚይዝ ሰው ሰማያን መላእክት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትወጣበት ሰዓት ደብረ መቅደስ ናወርሰዋለሁ። በባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ጋር አቀርበዋለሁ። ይህን መጽሐፍ ካለበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ረድኤት፣ ተላ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህ ጸሎት በተደገመበትና በተነበበበት ቦታ ንዳድ፣ እንቅጥቅጥ በየአይነቱ በሽታ ሁሉ አይቀርቡም። ይህን የጸሎት መጽሐፍ በንጽህና የያዘ እርሱን፣ ልጆቹን፣ ገንዘቡን፣ ሀብቱን እባርካለ። በዚህ መጽሐፍ አምኖ ንጹህ ልቦና በቀና ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ በቤቱ በሠራው ቦታ የረጨ እኔ ጸሎቱን አሰማዋለሁ፣ እንደ ልቡም ፈቃድ እፈጽምለታለሁ። ሚካኤልና ገብርኤል ፍቃድ ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህን መጽሐፍ በንጽሕና የያዘ ሁሉ የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ ቃል ኪዳን አስራ ሰጠሁሽ። ማለት በረከት መርገም፣ ስጋ መርገም ነፍስ የሌለባት። እመቤታችንም እንዲህ አለችው፣ ልጄ ወዳጄ ሆይ የምትለኝ ሁሉ እውነት ነውን አለችው። ጌታም መልሶ እንዲህ አላት፣ እናት የማርያም ሆይ በእግዚአብሔር አባቴ በእግዚአብሔር ስም በእውነት መንፈስ ቅዱስ ጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባውልሻ በመላከ ምክሬ በሆነው በሚካኤል የመወለዴን ዘና በአበሰረ በገብርኤል ቃል ኪዳን ገባሁልሽ አላት። ክንፋቸው ስድስት በሆነ ምሉ አነ አይንት በሆኑ መንበሬን በሚሸከሙ አራቱ እንስሳት ኪሩቤል ቃል ኪዳን ገባሁልሽ። አናኗሬን በአንድነት ቅዱስ ቅዱስ ቅዱስ እያሉ እያመሰገኑ መርመሬን በሚያጥኑ በሃያ አራቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ነው በቀኝ እልፍ ነው በግራ እልፍ ነው በኋላ እልፍ አእላፍ በፊት በሚቆሙ መላእክት ቃል ኪዳን ገባውልሽ። በእልፍ አእላፍ ብዙ የብዙ የሚሆን ትጉሃን መላእክት ቃል ኪዳን ገባውልሽ። የፍጥረት ተቀዳሚ በሆነ አዳምን በልጆቹ በአቤልና በይሁዳና በፋሬስ በዮሴፍና በቢንያም በሌዊና በይሳኮር በአስራ ሁለቱ ነገድ እስራኤል ቁጥር ቃል ኪዳን ገባውልሽ። ሀፍተን ትእዛዝ በሆነው በሄኖክና የኤልያስን ትእዛዝ በሆነ በሄኖክ እና በኤልያስ ቃል ኪዳን ገባሁልሽ። ዘጠኝ ወር ከአምስት ቀን በተቀመጥኩባት ንጽሕት በሆነች ማሕፀንሽ ቃል ኪዳን ገባውልሽ። ጣፋጭነቱ ከማዕር ከስኳር የሚጥመው ንጽህነቱ ከኤዶ ምንጭ ውሃ ንጣቱ ከበረዶ እና ከወተት የበለጠውን ወተት መገበው ባሳደጉኝ ጡቶች ጡቶችሽ ቃል ኪዳን ገባውልሽ። ትእዛዜንና ሕጌን ባስተማረው ዐሥራ አምስቱ ነቢያተ ሄሮድስ ባስገደላቸው ዐሥራ አራት እልፍ የቤተልሔም ሕፃናት ቃል ኪዳን ገባውልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ነፍሳቸውን ለሞት አሳልፈው ስለ ሰጡ ሰባ ሁለቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነች ታህታዊት ምድር ቃል ኪዳን ገባሁልሽ። ነድ እሳት በሆነ የእሳት መጋረጃ ፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩባት ዕፀ መስቀል እጅና እግሬን በተቸነከረበት ቅኖት ችንካር በጦር በተወጋው ጎኔ ቃል ኪዳን ገባውልሽ። በዕለታር በፈሰሰው ደሜ በሕመሜ እና ሞቴ ሶስት መዓልትና ሶስት ሌሊት በከርሰ መቃብር በአደርኩባት ቃል ኪዳን ገባውልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በሦስተኛው ቀን ከሙታን ተለይቼ ሙስናን መቃብርን አጥፍቼ በመናሳቴ በአርባኛው ቀን ወደ ሰማይ በማድረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በሚመጣበት ቃል ኪዳን ገባሁልሽ ክቡር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ ሰማያዊት በሆነች በኢየሩሳሌም ሀገሬ በክብር ምስጋና በተጌጠች በጽዮን ቃል ኪዳን ገባሁልሽ የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከእለታት መርጬ የተወለድኩባት የተጠመቅኩባትም ለሰው ልጅ ድህነትን የምታስገኝ ተንሣኤንም በገለጥኩባት ሰንመተ ክርስቲያን ቃል ኪዳን ገባውልሽ። በደብረ ዘይት በተቀደሰውም በጽዮን ደብረ መንግሥቴ በመቃብሬ በጎለጎታ ንጹሕ ብሩ በሆነ ደም ግባትሽ ንጽሕት ክብርት በሆነ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባውልሽ። እናት ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ አልኩልሽ። ባንቺም ስምን በሚቀደስበት ቦታና እኔ እንደ እንዳቤልን መስዋዕት አቀርባለሁ። መርገመ ስጋ መርገመ ነፍስ የለለባት መቤታችን መለሰች አለች፣ አንተ ብሩክነ፣ መስጋ መርገመ ነፍስ የለለባት መቤታችን መለሰች እንዲያለች አንተ ብሩክነ ነህ። ሰማይ አባትህ ብሩክ ነው። የባህሪ ህይወት መንፈስ ቅዱስ የተባረከ ነው። ይህን ሁሉ በቸርነት ስለ ሰጠኸኝ አቤቱ ላንተ ምስጋና ይገባል። ለቸር አባት ምስጋና ይገባል። መሐያዊ ለሚሆን መንፈስ ቅዱስ ምስጋና ይገባል። ዛሬም ዘወትርም ለዘላ ዓለሙ አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያም ይህንን ነግሯት ከፈጸመ ኋላ ሰላምታ ሰጥቷት በታላቅ ምስጋና ክብርም ደግሞ ወደ ሰማይ ማረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንትን ስም የተመሰገነ የመንግሥት ስም ይባረክ ከመንፈስ ቅዱስ ጋር ክቡር ጽኑ ለአንተ ይገባል ዛሬም ዘወትርም ለዘላዓለም አሜን። እናታችን የቅድስት ድንግል ማርያም ወላዲት አምላክ ከተሰነዘረብን ከተዘጋጀብን ወጥመድ ሁሉ ታወጭን ትጠብቂን ዘንድ ሀገራችንም ሰላም ፍቅሩን፣ አንድነትም ትመልሽልን ዘንድ ቀደመው ለታመሙትም ደግሞ ፈው ስለታሰሩት መፈታትን ትሰጭልን ታሰጭልን ዘንድ፣ ወላዲት አምላክ ቅዱስ ልጅሽ እንዳስተማረን እንዲህ ብለን ቅዱስ የሆነ ስሙን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ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 ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኀጢአታችንን ያሰሪልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች። የቅዱሳን ዝክር ማይበርተኞች ሁላችሁም ይህንን ምስል ካዳመጥን በኋላ ላልሰሙ ሰዎች በሥላሴ ስም በወላዲተ አምላክ ስም ሼር እንድታረጉ በክርስቶስ ፍቅር እጠይቃለሁ። አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን ለዘላለም አሜን።